ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የግንቦት ዘጠኝ ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስገ አስር ፋኖ ይቀራል እንጂ የአማራ ሕዝብ ትግል በምንም መልኩ ወደኋላ አይመለስም ሲል የፋኖ መሪው ይናገራል። ወደ ብልጽግና የገቡት የፋኖ መሪዎች አስቀድሞም ቢሆን ልባቸው የወጣ ነበር ይለናል። ይህንን የተናገረው የፋኖ መሪ ማን ነው? በዜናችን በዝርዝር እናስደምጣችኋለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላቅ ጀብድ የፈጸመውን ክፍለ ጦር በአደባባይ አክብሮታል። አማራ እናንተን በማግኘቱ ይኮራባችኋል ሲልም የፋኖ መሪው አድናቆት ቸሮለታል። በዚህ ጉዳይ ሰፋ ያለ ዝርዝር ዘገባ አሰናድተናል። ተሰሙታላችሁ። የአማራ ፋኖ በሁለት ግንባሮች ታላላቅ ድሎችን ተጎናጽፏል። በየትኞቹ ግንባሮች የሚለውን የተጋድሎ መረጃችን በዝርዝር ዜናችን ያስደምጣችኋል። ብልጽግና የተለመደ ውሸቱ ዛሬም በአደባባይ ተጋልጧል። ጋዜጠኛው በዓለም አቀፍ መድረክ ያጋለጠው የብልጽግና ውሸት ምንድን ነው? ይህንን ያደረገው ጋዜጠኛ ስማን ነው? የሚለውን ከዜናችን ታገኙታላችሁ። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን እናልፋለን። አሁንም ገና ከፋኖ ትግል መውጣት ያለባቸው አለ ሲል የፋኖ መሪው ተናገረ። የአማራ ሕዝብ የሉና ትግልን በመሪነት እና በታጋይ አታጋይነት ሲመሩ የቆዩ የፋኖ መሪዎች በተከታታይ ከትግል እየወጡ መሆኑን አስመልክቶ ትግላችን የጠራ እንዲሆን ፈጣሪ ፈቅዶ ነው። ከኛ የወጡት ወጡልን እንጂ ወጡብን አንላቸውም። አስር ፋኖ እንኳን ቢቀር የአማራ ህዝብ ትግል ይቀጥላል ሲል የፋኖ መሪው ምላሽ ሰጥቷል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ምክትል አደረጃጀት ዘርፍ ኃላፊና የእቴጌ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ በዚህ ትግል ውስጥ ቅርብ ወራጅና በአቋም ጸንቶ የሚቀጥል ታጋ ያለ የሆነው ደግሞ ወደ ትግል የወጣንበት መንገድ ነው። አንዳንዱ የፋኖን ዩኒፎርምና ተክለ ሰውነት አይቶ ተደስቶ ይወጣል። አንዳንዱ የግል ቂሙን ለመወጣት ይወጣል። አንዳንዱ ደግሞ የግል የገንዘብ ፍላጎቱን ለማሳካት ይወጣ እንዳለ ሁሉ አብዛኞቻችን ደግሞ የአማራን ሕዝብ መከራ ለመቀለበስ ይወጣናለን። በመሆኑም ገና ብዙ የሚንጠባጠብ ስለሚኖር ህዝባችን ሊደናገጥ አይገባም ብለዋል አርበኛ መልካም ውጣ። ሲያክሎም ጥሩ ምናልባትም እንግዲህ አሁን ላይ እንደተባለው ትግል ቅደም ተከተላለው ትግል የራሱ የትግል ቅብብሎሻ አለ። ከዛም ባለፈ ደግሞ ትግል ቅርቦ ራጃ አለ ጽኑ ቋቋም ይዞ የሚቀጥል አለ። አብዛኛዎቻችን የአማራ ፋኖ የተበታተነ ትግል ስለነበረ አወጣጣችንም ስለሚለያይ አወጣጣችንም በስሜት ስለሆነ ስሜት ይዞ የወጣ ሰው ምናልባት ደግሞ የፋኖ ትጥቃምሮ አይቶ የወጣ ሊኖር ስለሚችል አብዛኞቻችን ብዙ ጥያቄዎችን ይዞ ይወጣለ። ምናልባትም የገንዘብ ጥያቄ ይዞ ይወጣለ። ከዛም አልፎ ጸጉሩን አበጥሮ ትጥቁ ሲያምር አማረኝ ብሎ ይወጣለ። ከዛ ባለፈ ደግሞ የግል ቂሙን ለመበቀል ይወጣለ። የገንዘብ ጥያቄ አለው። በጣም በርካታ ጥያቄዎችን ይዞ የወጣ ያልተገራ የተበታተነ ትግል ስለሆነ ማለት ነው። አወጣጣችን ብዙ ነው። ስለዚህ ውሃ እየጠራ ነው የሚሄደው። የደፈረሰው እየጠራ ይሄዳል። በትግል ወቅት ደግሞ እነዚህ ቅርብ ወራጆች በቅርብ እየወረዱ ይሄዳሉ። የጠራው አካል በጽኑ አቋም ይታገላል ሲል የአማራን ሕዝብ ትግል አቋርጠው ወደ መንግስት የገቡትን የፋኖ መሪዎች ገልጿቸዋል። ገና ሌሎችም የሚወጡ ይኖራሉ፣ እንዲወጡም እንፈልጋለን የሚለው አርበኛ መምህር መልካሙ ጣሴ ከብልጽግና ሰራዊት የኃይል ማከማቻና የፖለቲካ ማዕከላት በቅርብ ርቀት ተቀምጠው ኬላ ዘርግተው ሕዝብን ሲያሰቃዩ የነበሩ መሆናቸውን ሕዝብ ያውቃል። አገዛዙም እነዚህን አይተናኮላቸውም። ከዚያ ይልቅ ወታደራዊ ሽፋን በመስጠት ስልታዊ ደጋፊያቸው ሆኖ ቆይቷል። እነዚህን በዝርፊያ ላይ የተሰማሩ ጓዶችን አስቀድመን ብናውቃቸውም ከትግል እንዳናስወጣ ፈተና የሆነብን ትግሉ ህዝባዊ በመሆኑና መስፈርት ስለሌለው ነው ሲል የቀደመ ጉዟቸውን ተናግሯል። በዚህ በኩል ህዝብን ከፋኖ የሚያነጣጥሩ ፋኖች ገቡ ተብሎ ምንም አይነት ቅራኔ የለንም፣ ጭንቀትም የለንም። መሬት ላይ ያለውን ትግልኛ ነን የምናውቀው አሁንም ገና የቀሩ አሉ። ህዝብን የሚያግቱ፣ የሚዘርፉ፣ የጠላትን ተልእኮ የሚቀበሉ ባለሀብቶች ከከተማ ወደ ገጠር ከገጠር ወደ ከተማ እንዳይገባ የህዝባችን ተወጥሮ ያለው በእነዚህ ሌባ ፋኖዎች እና ተልእኮ በተሰጣቸው ፋኖዎች ስለሆነ ገና የሚቀሩም አሉ። ህዝባችን እያገቱ ብር የሚቀበሉ ህዝባችን ከከተማ ወደ ገጠር ከገጠር ወደ ከተማ እንዳይንቀሳቀስ የሚያደርጉ ሌቦች እጅግ በርካታ ናቸው። እነዛ እጃቸውን ሰብሶ ቢገቡልን አሁንም ትግሉን ከሚያደርጉታል እንጂ የሚቀንሰው ነገር የለም። አርበኛ መልካሙ ለአማራ ህዝብና ለፋኖ ታጋዮች ባስተላለፈው መልእክት ደግሞ በዚህ ቀጠና ምናልባትም የሬሽን ማጣበብ ካልሆነ በስተቀር ትግሉ ወደኋላ የሚልበት የሚጉላላበት አንድም ምክንያት የለም። ምናልባትም እኛ ለምሳሌ በምንገኝበት ቀጠና እኛ ብቻ ሳይሆን አብዛኛው ታገኝ የሚባለው የጠላት ትኩሳት የሚባለው ምንም ኬላ በሌለበት የገንዘብ ምንጭ በሌለበት በተለያየ በረሃ ቀጠናዎች እየሆነ ነው። ጠላትን እያሸመደመደ የሚገኙ በዚህ በገጠር ቀጠና በከተማ ቀጠናዎች ኬላ እያቆሙ ሲወስዱ የነበሩ ገንዘብ ሲያከማቹ የነበሩ ጥይት ሳይሆን ገንዘባቸውን ወደ ባንክ ሲያደርጉ የነበሩ የባለሀብቶችን ሲያግቱ የነበሩ የመኪና ባለቤቶች ሲያንገላቱ የነበሩ ማህበረሰቦች አሉ ፋኖነትን ተላብሰው ቁሞ ነበር ማለት ነው። እነዚህ ሰዎች አካውንታቸው ሲሞላ መደበኛ ኑሮን ህይወታቸው መኖር ነው የሚፈልጉት እንጂ የአማራ የህዝብ ትግል የሚገባቸው አይደሉም። የአማራ ህዝብ ትግል የገባቸው በረሃ ለበረሃ እየተንከራተቱ ነው ያሉት ነው መንገውንም ስለሚያት ከባህር ዳር እስከ ጎንደር ከጎንደር እስከ ወሎ ከወሎ እስከ ጎጃም ከጎጃም እስከ አዲስ አበባ ድረስ በስተ ሸዋ ድረስ በየመስመሩ ከክልሉ መዲና በቅርብ ርቀት ሁሉ ጥላ ቁጭ ብሎ ሲቆርጥ እየዋል እኛንተ ከዚህ በረሃ ድረስ ያንከራትተን የሚሆን ማንኛው የጽናት ያለ የህዝብ ትግል እያደረገ እንደሆነ ስለሚያውቅ ነው። መንግስት በየቀጠናው ከመንግስት መቀመጫዎች፣ ከመንግስት የሀይል ማከፋፈያ ቀጠናዎች ቅርብ ርቀት ቁጭ ብለው ህዝብን ሲያንግላቱ፣ ሲዘርፉ የሚውሉ ቴላ ሲቆርጡ የሚውሉ ንብረትን ሲያካብቱ የሚውሉ ፋኖ የፋኖን ስም ይዘው ቁጭ ብለው እያለ ታጋዩን ግን በረሃ ለበረሃ ሲያንከራትት የሚውል ሀይል ነው ያለው። ስለዚህ ይሄን እኛ እናውቀዋለን፣ ቀድመንም እናውቀዋለን። ነገር ግን የህዝብ ትግል ስለሆነ መስፈርትም ስለሌለው ማብረርም ማስወጣትም የማይቻል ትግል ስለሆነ በዚህ ልክ ከሃዲዎች እየገቡ ነው የሚገኝ። አሁን ላይ ከችግሮች መፍትሄ ይገኛል እዚህ ችግሮች ምናልባት መፍትሄ ይዘው ስለሚመጡ አዲስ ብሩ ተስፋ ይዘው ይመጣሉ። እውነተኛ ታጋዩ የእውነተኛ ገቢ ምንጩን እያገኘ ጥይት እየገዛ ጠላትን የሚመታበት መንገድ ነው የሚፈጠረው። ተስፋ ነው ያለው እንጂ የሚሟጠት ተስፋ የለንም በማለት ጥሪ አቅርቧል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተራራው ራስ ጉና ክፍለ ጦር የቀድሞ አዛዥ አማኑኤል ሞላ እጁን ለመንግስት መስጠቱን አስመልክቶ ክፍለ ጦሩ ለጣና ቴሌቪዥን በላከው መግለጫ አስቀድሞም የዲሲፕሊን ችግር የነበረበት ሰው በመሆኑና በታገው መካከል ልዩነትም ሲፈጥር ስለታወቀበት ከክፍለ ጦራችን አባረነው ነበር። አሁንም እጁን የሰጠው ከተራራው ራስ ጉና ክፍለ ጦር ወጥቶ ሳይሆን ራሱን ችሎ ከተባረረ በኋላ ነው ብለዋል። ክፍለ ጦሩ በመግለጫው ፋኖ አማኒኤል ሞላ ለብልጽግና እጁን ከመስጠቱ በፊት ከተራራው ራስ ጉና ክፍለ ጦር እንዲሰናበት ምክንያቱን ሲገልጽ ደግሞ በሰራዊቱ ላይ ጥርጣሬን በመፍጠር ከምንም በላይ ደግሞ አንድ የሆነውን የአማራን ሕዝብ በአካባቢያዊ ስያሜ በመከፋፈል አንደኛው አካባቢ ሌላኛውን በስጋት እንዲመለከተው በማድረግ የጠላትን አጀንዳ እያስፈጸመ እጅ ከፈንጂ ስለያዝነው ነው በማለት ተናግሯል። አዎ አማኒኤል ሞላ የተባለ ከኛ ክፍለ ጦር ስር የነበረና ይመራናል ያስተዳድረናል በሚል ሊያስተዳድረን ይችላል በሚልኛ መሪ አድርገነው መቆየታችን ይታወቃል። ነገር ግን ይህ ሰው ከፍተኛ የዲስፕሊን ግድፈት ያለበትና ሰውየው ችግር ሳይፈጥር እንዲሁ ዝም ብሎ እጅ እንደሰጠ አድርጎ እየገለጸ ስለሆነ ይህ የተሳሳተ መሆኑን አውቃችሁ የአካባቢያችን ነዋሪዎችና እንዲሁም የአማራ ሕዝቦች ይህ ሰውዬ በተሳሳተ መንገድ በዲሲፕሊን ግድፈት ተባሮ የቆየ ስለሆነና እንዲሁም ደግሞ በምትኩም ሌላ አመራር ተክተን ሰውየውን በዲሲፕሊን አባረን የቆየ መሆኑን ስንገልጽ የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ ልዩ ዘመቻ መምሪያ ኃላፊ የነበረው አርበኛ ጸዳሉ ደስቴን አስመልክቶ የተራራው ራስ ጉና ክፍለ ጦር በመግለጫው ሲገልጽም በአርበኛ ጸዳሉ ጉዳይ የኛ ተዋጊዎችና ፋኖች ምንም አይነት ግርግር ሳይፈጠርባቸው ሰውየው ከወገን ጠላት ጋር ልዩ ችግር እንደተፈጠረበትና ወገኖቹ እንዲሁም ደግሞ ወንድሞቹ እንደተረሸኑበት ከሱ ስር ያሉ ሰራዊቶችም ደግሞ እንደዚሁ እንደተረሸኑበትና በጠላት ማነው በወዳጅ እጅ እንደተጎዱበት በተደጋጋሚ ያለቃቅስ የነበረ ሲሆን ይኸውም በዚሁ ሰበብ ለጠላት እጅ ሰጥቶ ይገኛል በማለት ተራራው ራስ ጉና ክፍለ ጦርም ሆነ የአማራን ህዝብ የሉና ስጋት ለመቀልበስ ትግል የገባ ሁሉም ፋኖ በታማኝነት ትግሉ ላይ እንደሚቆዩ አስታውቋል። ወደ ተከታዩ ዘገባችን አለፍን። የሶስት ወር ግዳጁን በድል የተወጣው ክፍለ ጦር ምስጋና ቀረበለት። የአማራ ሕዝብ የህልውና ትግል ከጀመረበት ጊዜ ጀምሮ በታላቅ ተጋድሎ ድል እየተቀዳጀ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት ሕዝብ ባለፉት ሶስት ወራት የውጊያ ግዳጁን በድል ለተወጣው የራምቦ ክፍለ ጦር ታላቅ የምስጋና ፕሮግራም አዘጋጅቷል። ልዩ የምስጋናና የተሃድሶ ዝግጅቱ የተካሄደው ዛሬ ግንቦት 9 ቀን 2017 ዓም ሲሆን የሸዋ ጠቅላይ ግዛት ሕዝብ ዋና ጦር አዛዥ አርበኛ መከተው ማሞ በፕሮግራሙ ላይ ተገኝቶ ያለፉትን ሶስት ወራት የተሰጠውን ግዳጅ በድል ለተወጣው የራምቦ ክፍለ ጦር ሰራዊት በእናንተ ኮርቻለሁ አማራም ኮርቶባቸዋል ሲል የከበረ ምስጋና አቅርቧል። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ጀግናው የራምቦ ክፍለ ጦር በቅርቡ በመራቤቴ አውራጃ የሰጠውን የሶስት ወራት ግዳጅ በድል አጠናቆ ወደ ይፋትና ጥሙጋ አውራጃ ሲመለስ የጀግንነት አቀባበል የተደረገለት የአማራ ፋኖሿ ጠቅላይ ግዛት እዝ ዋና ጦር አዛዥ አርበኛ መከተው ማሞን ጨምሮ የመሐመድ ቢሆነኝ ኮርና የአጼ አምደ ጽዮን ኮር ከፍተኛ አመራሮች በተገኙበት ነው ብለዋል። በዚህ ታላቅ የክብርና የታድሶ ፕሮግራም ላይ የተገኘው አርበኛ መከተው ማሞ ስለ ራምቦ ክፍለ ጦር የጀግንነት ስራ እንኳን ወገን ሳር ቅጠሉ ይመሰክራል፣ የአማራ መልካም ምድሮች ምስክር ናቸው ሲል የተናገረ ሲሆን አያይዞም ራምቦ ክፍለ ጦር መጣች ከተባለ የማይረበሸ ጠላት ካምፕ የማይረድ የጠላት ልብ የለም። ይህ የእናንተ የጽናት የትግል ውጤት በመሆኑ መላው ሰራዊታችን እንኳን ደስ አላችሁ ይላችኋል። ከሰፈር ወጥታችሁ የእናንተ ወንድሞች ወዳሉበት መራቤቴ ቀጠና በመሄድ ለአጼ ዳዊት ክፍለ ጦር ወንድማዊ የትግል አጋርነታችሁን በማሳየታችሁ ትልቅ ኩራት ተሰምቶኛል፣ ሲል ለክፍለ ጦሩ የግዳጅ አፈጻጸም ያለውን አክብሮት ገልጿል። የአማራ ፋኖች ጠቅላይ ግዛት እዝ በቅርቡ የቀጠና ዝውውር ማውረዱ ይታወሳል። ይህንን የቀጠና ዝውውር መመሪያን በደስታ ተቀብለው የሰጣቸውን የውጊያ ግዳጅ በብቃት ከተወጡት ክፍለ ጦሮች መካከል አንዱ ራምቦ ክፍለ ጦር ነው። ክፍለ ጦሩ ከዚህ የቀጠና ዝውውር መመሪያ በኋላ ያደረገውን ታላቅ ተጋድሎ አስመልክቶ አርበኛ መከተው ማሞ ሲናገር በዚህ ልክ ለአማራ ህዝብ ሕልውና በታማኝነት መቆም መታደል ነው። የአማራ ህዝብ ከኛ የሚጠብቀውን ድል እንደሚያገኝ ይህ ድላችሁ ምስክር ነው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጽፈት ቤት ኃላፊ አርበኛ ዶክተር ጌታ መሳይ ተፈራ በበኩላቸው የአማራ ህዝብ የክፉ ቀንደራሽ እንቁ ልጆች ናችሁ ሲሉ ተናግረዋል። አርበኛ ዶክተር ጌታ መሳይ አክለውም እናንተ የተቆጣችሁ መላእክት ናችሁ። የትዕግስት ምልክትና የመጮ ዘመን የህዝብ ተስፋዎች ናችሁ። ጠላት ለምን እንደሚፈራችሁና እንደሚጠላችሁ ስራችሁ ምስክር ነው። ፈታኝ የሆነውን የህዝብ ትግል ወደ ድል ለማድረስ ሶስት መሠረታዊ ነጥቦች አሉ፤ ትዕግስት፣ ተስፋና ጽናት ናቸው። እናንተ ደግሞ የትዕግስት ምሳሌ፣ የተስፋ ስንቆችና የጽናት ከፍታዎች ናችሁ። አማራም በእናንተ ተስፋው የለመለመ ነው ሲሉ ድል አድራጊውን የራምቦ ክፍለ ጦር አባላት ገልጸዋቸዋል። በግንባር ቀደምትነት ተቀብለው ውጤታማ ድልን ላስመዘገቡ የአጼ አምደጽዮን ኮረራምቦ ክፍለ ጦር የሻለቃ የሻምበል እንዲሁም የክፍለ ጦርና የሻለቃ ቃኞች በግዳጅ ቆይታቸው ላቅ ያለ ውጤት ላስመዘገቡ የእውቅናና የማበረታቻ ሽልማት ተበርክቶላቸዋል። ክቡራትና ክቡራን የግንቦት ዘጠኝ ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም አብራችሁን ቆዩ። የአማራ ፋኖ ጎንደርና ጋይንት ላይ ያካሄዳቸውን ውጊያዎች ድል አደረገ። የአማራ ፋኖ ጎንደር ጠቅላይ ግዛት አጼዎቹ ክፍለ ጦር ደጃዝማች አስናቀብር ጌድ ዛሬ ከጧቱ ጀምሮ እስከ እኩለ ቀን ባደረገው ውጊያ በብልጽግና ሰራዊት ላይ ከፍተኛ ኪሳራ ያደረሰ ድል ማስመዝገቡን ገልጿል። የክፍለ ጦሩ ቃል አቀባይ አርበኛ ይሸዋስ ቤተው ለጣና ቴሌቪዥን እንደገለጸው ውጊያው የተካሄደው ጎንደር ዙሪያ ወረዳ ላምባ በተባለ ቦታ ላይ ነው። በዚህ ቦታ ላይ የብልጽግና ሰራዊት ከፍተኛ ቁጥር ያለውን ኃይል ይዞ ገብቶ እንደነበር የገለጸው አርበኛ ይሸዋስ ከባድ ውጊያ ነበር የተካሄደው። በወገን በኩል ሶስት አርበኞች ላይ መጠነኛ ጉዳት ሲደርስ፣ በብልጽግና በኩል ከ10 በላይ ሰራዊት ሞትና አምስት ደግሞ ቁስለኛ ሆነዋል ብሏል የብልጽግናው ሰራዊት ከፋኖ የደረሰበትን ብርቱ ምት መቋቋም ተስኖት ቁስለኛ ሳይሰበስብ ወደ መጣበት በሚያፈገፍግበት ወቅት ሁለት አርሶ አደሮችን መግደሉንና አምስት ቤቶችን ደግሞ ማቃጠሉን አርበኛ ሸዋስ ጨምሮ ገልጸዋል። አዲስ ነገር አለ መሰለህ፣ አጋጣሚ ዛሬ በጎንደር ዙሪያ ወረዳ ለምባ የምትባል ቦታ ላይ ጠላት በሌሊቱ ተጉዞ መጥቶ ነበር የእኛ ኃይል ካለበት ቦታ። ነገር ግን የእኛ ኃይል ቀድሞ መረጃው ስለነበረው መሽጎ ቆይቶ ያው ጠላት ላይ በጣም ከባድ እርምጃ ተወስዶበት አለኝ። ከሀያ በላይ ሙትና ቁስለኛውን ይዞ ሄዱ አለኝ በወገን በኩል ሶስት ልጆች ቀላል ቁስለኛ ቆስለው ብናል የኛ የወገን ሰራዊት። በጠላት በኩል ግን በጣም ውርደቱን ተከናንቦ ተመልሶ ሄደዋል። ነገር ግን ይህን ሲሸነፍ ሲመለስ፣ ንጹሐንን ገበሬዎችን ገሎ ሄደዋል። የደረሰበትን ብርቱ ምት መቋቋም ተስኖት ቁስለኛ ሳይሰበስብ ወደ መጣበት በሚያፈገፍግበት ወቅት ሁለት አርሶ አደሮችን መግደሉንና አምስት ቤቶችን ደግሞ ማቃጠሉን አርበኛ የሸዋስ ጨምሮ ገልጿል። ስርዓቱ ወንበዴነቱን ያስመሰከረበትን የተለመደ የጦር ወንጀል ፈጽሟል ሲል የተናገረው አርበኛ የሸዋስ ቢተው ከዚህ በተጨማሪም በርካታ የቀንድ ከብትና እህልን ጨምሮ የንጹሐንን ንብረት ማውደሙንም ተናግሯል። ይህ ድርጊቱ ደግሞ ደጋግመን ጸረ ሕዝብና የአማራ ጥላቻ ያለበት ሰራዊት ነው እያልን የምንገልጸውን ያገዛዙን ነውር በግልጽ ያሳየ ነው ብሏል። ወንበዴ መሆኑን ቀጥሎ ሄዷል። በጠዋቱ ማለት ነው። ከኛ የእኛን ሰራዊት መቋቋም ሲያቅተው የንጹሐን ገበሬን ንብረት በዚህ ልክ እንዲህ አድርጓል። አዲሱ ነገሬ ነው። በዚህ ሀላ በቃም ተመልሶ ኃይሉን ጨምሮ መጣ። አሁን ቅርብ ሰዓት ከአራት ሰዓት አምስት ሰዓት አካባቢ በሁለት አቅጣጫ መጣ። ድጋሜ የተገጠመ አሁንም የገጠመችው ያችው ጠዋት ገጥማ የነበረችው ብርጌድ ናት። አጼዎች ክፍለ ጦር ደጃች አስናቀ ብርጌድ የምትባል በጣም ጠንካራ ብርጌድናት። ናት ድጋሜ ተመቶ ሙትና ቁስለኛውን ይዞ የተረፈው ግራውጪ ውጪ ብሎ ሩጦ ወደ ከተማ ገብቷል። አሁን በዚህ ደቂቃ ምናልባት ከአስር ከአስራ አምስት ደቂቃ በፊት ነው የድርጊት የተፈጸመውና ይህ ነው አዲስ ነገር። ነገር ግን አንድ ምነግር ምንድን ነው ጸረ ሕዝብ መሆኑን ለሕዝብ ያልቆመ መሆኑን ነትም ጸረ አማራ መሆኑን የሚያሳዩ ግን በጣም የዓለም ማህበረሰብ ይህን በደንብ ሊረዳው ይገባል። ይህ በእንዲህ እንዳለ በዚሁ የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ አንበሳው ጋይንት ክፍለ ጦር ትናንት ምሽት ስማዳ መገንጠያ ላይ ከብልጽግና ሰራዊት ጋር ያደረገውን ውጊያ ድል አድርጓል። ውጊያው ከአራት ሰዓታት በላይ የፈጀ መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል አምስት የብልጽግና ሰራዊት ሲሞት አንድ መኪና ደግሞ ሙሉ በሙሉ ከጥቅም ውጭ ሆኗል ብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 26ኛ ኮር አንበሳው ጋይንት ክፍለ ጦር ትናንት በጎብጎብ ከተማ የተጠራውን የብልጽግና ስብሰባ እንዲቋረጥ ያደረገ ሲሆን ያለፉትን ሶስት ሳምንታት በሰራዊት ግንባታ በአደረጃጀት ማሻሻያና በውጊያ ግዳጅ ላይ በስፋት እየሰራ ይገኛል። በመጨረሻም የብልጽግናውን ቅሌት የሚያጋልጠውን መረጃ እናሰማችኋለን። የብልጽግናን ውሸት ጋዜጠኛው አጋለጠም። የብልጽግናው አገዛዝ ትናንት ምሽት በአዲስ አበባ የድሮን ትርኢት አካሂጃለሁ፣ ይህም በአፍሪካ ግዙፍ ትርኢት ነው ብሎ በተለያዩ ሚዲያዎች እና በስርዓቱ ማህበራዊ ገጾች ማሳየቱ ይታወሳል። የብልጽግናው ሊቀመንበር ፎቶ አየር ላይ ደመቅ ብሎ እንዲታይ ታስቦ ተዘጋጀው እና በትርኢቱም በግልጽ ፎቶቸውን ጎላ አድርጎ ያሳየው የትናንቱ ምሽቱ ድግስ በአርቲፊሻል ኢንቴሊጀንስ እና በኢንሳይት ሰናዳ ነው ሲል ነበር ብልጽግና የገለጸው። የብልጽግናው ሊቀመንበር ፎቶ አየር ላይ ደመቅ ብሎ እንዲታይ ታስቦ የተዘጋጀውና በስሪቱም በግልጽ ፎቶቸውን ጎላ አድርጎ ያሳየው የትናንቱ ምሽቱ ድግስ በአርቲፊሻል ኢንተሊጀንሲና በኢንሳይት ሰናዳ ነው ሲል ነበር ብልጽግና የገለጸው። ሆኖም ይህ መረጃ የተሳሳተና የተለመደ ህዝብን በውሸት የማታለል ድርጊት ነው ሲል ኢትዮጵያዊው ጋዜጠኛ አጋልጦታል። ቀደም ሲል እውነትን አጣሪ ተቋም መስርቶ የግለሰቦችንና የተቋማትን መረጃዎች ትክክለኛነታቸውን በማጋለጥ የሚታወቀው ጋዜጠኛ ኤልያስ መሰረት የትናንት ምሽቱን የብልጽግና ድግስም የብልጽግናው አገዛዝ የተለመደ ቅጥፈት መሆኑን አጋልጦታል። ጋዜጠኛው በጉዳዩ ዙሪያ ምርመራ ማድረጉን ይገልጽና ትርኢቱ በአርቲፊሻል ኢንቴሊጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያሰናዱት ነው ተብሎ በብልጽግና ሹሞች የተነገረው መረጃ አስቀድሞም ውሸት ውሸት እንደሸተተው ጋዜጠኛው ገልጾ በቀጥታ ወደ ማጣራት ስራው መግባቱን ተናግሯል። ጋዜጠኛ ኤልያስ ሲቀጥልም ዜናውን እንደሰማሁ ድርጅቱን ማነጋገር ጀመርኩ። ሲንጋፖር የሚገኘው ኤምአይአርስ ኢኖቬት የተባለ ተቋም ትሪቱን ኮንትራት ወስዶ እንደሰራው በግልጽ ነገሩኝ። መጀመሪያ ለመናገር ባይፈልጉም አንዱን የድርጅቱን ኃላፊ ገፋ አድርጌ ስጠይቃቸው ለስራው 200,000 ዶላር ወይም 26.8 ሚሊዮን ብር እንደተከፈላቸው ነገሩኝ ብሏል። ጋዜጠኛ ወደዚህ ማጣራት ስራ እንዲገባ መነሻ የሆነው ከአንድ አመት በፊት አዲስ አበባ ላይ በተመረቀው የአድዋ ዜሮ ዜሮ ሙዚየም ምረቃ ላይ የአጼ ምኒልክ ንግግር በሆሎግራም ቴክኖሎጂ በሀገር ውስጥ ባለሙያዎች ተሰራ ተብሎ ከተለፈፈ በኋላ፣ ጋዜጠኛው ባደረገው መጣራት ንግግሩን ያደረገው አርቲስት ተስፋዬ ገብረሃና መሆኑን ይደርስበታል። ያን ክስተት የተመለከተ ሁሉ የብልጽግና ሹማምንት ንግግሮች በሙሉ በሶስተኛው ወገን ካልተጣሩ ሊታመኑ እንደማይችሉ የኢትዮጵያ ህዝብ የጋራ አቋም ያዘ መሆኑ ይታወቃል። ጋዜጠኛው ትዝብቱን ሲገልጽም ስራው መሰራቱ ግዴን ለሚሰራ ነገር ግን ውሸቱ ለምን አስፈለገ? የአርቲፊሻል ኢንቴሊጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ይልቅ ስፖንሰር አደረጉት ቢባል ምን ሀፍረት አለው? በማለት ትዝብቱን ገልጿል። የብልጽግና መሪዎች ከዚህ በፊትም የኢትዮጵያን ህዝብ ደጋግመው ዋሽተውታል። በተለይም ቴክኖሎጂ ላይ ስኬታማ ስራ እየሰራው ነው ብሎ ከፍተኛ ገንዘብ መመደቡና የሚዲያ ሽፋንም እንዲሰጠው ቢደረግም ውጤታማ ሊሆንለት አልቻለም። በዚህ የተነሳም ፕሮጀክቱ ከሸፈ ብሎ እውነቱን ከመናገር ይልቅ የተሳካ ስራ ሰራን በማለት የሐሰት ዜና ማሰራጨትን የመረጠው ይመስላል። ለብልጽግና ባለስልጣናት ውሸት ከባድ አይደለም የሚሉት አስተያየት ሰጪ በበኩላቸው ከዚህ በፊትም እኮ ጠቅላይ ሚኒስትሩ የፓርቲያቸው ስራ አስፈጻሚ ስብሰባ በቴሌቪዥን ቀጥታ ስርጭት ያገኛል ብለውን ነበር። ሳናጣራ አናስርም ቢሉንም ከሁለት ዓመት በላይ ፍርድ ሳይሰጣቸው እንዲሁ እስር ቤት የሚማቀቁ የአማራ ተወላጅ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ወጣቶች የብልጽግና መሪዎችን ጭካኔ ብቻ ሳይሆን ውሸታቸውንም የሚያረጋግጥ አንዱ ማሳያ ነው ብለዋል። የድሮን ትርኢቱ ዓላማ ኢትዮጵያ እየበለጸገች ነው የሚልና የሐኪሞችን ንቅናቄ አጀንዳ ለማስቀየር ያለመ እንደሆነ የፖለቲካ ተንታኙ ጨምረው ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ የግንቦት ዘጠኝ ቀን 2017 ዓ.ም ምርጥ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመሩ አማራ አሰፋ ብሪያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ተወዳጁ ጣና ቴሌቪዥን ከሀቅ ጋር